በጨለማ ስፍራ ውስጥ እንደምታበራ መብራት ይሆንላችኋል። ይህን በመጀመሪያ ያውቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን ቅዱሳን ሰዎች ከእግዚአብሔር ተልከው ከመንፈስ ቅዱስ ተቃኝተው ተናገሩ። የሐዋርያት ሥራ ስለ እስጢፋኖስ የመጨረሻ ንግግር እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትንና የገደላችሁትን የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክትም ሥርዓት ኦሪትን ተቀብላችሁ አልጠበቃችሁትም። የእስጢፋኖስ በድንጋይ መገደል ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ጥርሳቸውንም አፋጩበት። በእስጢፋኖስ ላይም መንፈስ ቅዱስ መላ። ወደ ሰማይም ተመለከተ የእግዚአብሔርን ክብር ኢየሱስም በእግዚአብሔር ቀኝ ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። እነርሱም በታላቅ ቃል ጮኹ፣ ጆሮአቸውንም ደፈኑ። በአንድነትም ተነሥተው ከበቡት ከከተማም ወደ ውጪ ጎትተው አውጥተው ወገሩት። የሚወግሩት ሰዎችም ልብሳቸውን ሳውል በሚባል ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል እያለ ሲጸልይ ይወግሩት ነበር። በጉልበቱም ተንበርክኮ አቤቱ ይህን ኀጢአት አትቈጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ ሞተ። ሳውልም በእስጢፋኖስ ሞት ተባባሪ ነበር። የማቴዎስ ወንጌል ስለ ወይን ምሳሌ። ሌላ ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም አስቆፈረለት፣ ግንብንም ሰራለት፣ ለገባሮችም ሰጥቷቸው ሄደ። የሚያፈራበትም ወራት በደረሰ ጊዜም ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ወደ ገባሮቹ ላከ። ገባሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡት፣ አንዱንም ገደሉት፣ ሌላውንም በድንጋይ መቱት። ከዚያም በኋላ ከቀደሙት የሚበዙ ሌሎች አገልጋዮችን ላከ፤ እነርሱንም እንዲሁ አደረጉባቸው። በኋላም ልጄን ሲፈሩት ይሆናል ብሎ ልጁን ላከ። ገባሮቹም ልጁን ባዩት ጊዜ እርስ በርሳቸው እንሆ ወራሹ ይህ ነው ኑ እንግደለውና ርስቱን ንውረስ ተባባሉ። ይዘውም ከወይኑ ቦታ ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ እነዚህን ገባሮች ምን ያደርጋቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ ወይኑንም በየጊዜው ፍሬውን ለሚሰጡት ለሌሎች ገባሮች ይሰጣል አሉት። ጌታችን ኢየሱስም እንዲህ አላቸው፣ በመጻሕፍት ያለውን ያነበባችሁበት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። ይህችም ከእግዚአብሔር ዘንድ ሆነች፣ ላይኖቻችንም ድንቅ ናት። ስለዚህም እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለአሕዛብ ትሰጣለች። በዚያችም ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላዩ የምትወድቅበትንም ትፈጫዋለች። የካህናት አለቆችና ፈሪሳውያንም ምሳሌዎቹን በሰሙ ጊዜ ስለ እነርሱ እንደ ተናገረ አወቁ። ሊይዙትም ሲፈልጉ ህዝቡን ፈሯቸው በእነርሱ ዘንድ እንደ ነቢይ ነበረና። ስንክሳር፣ ታላቁ ነቢይ ኤርሚያስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አምስት በዚች ቀን የካህኑ ኬልቅዩ ልጅ ታላቁ ነቢይ ኤርሚያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በዐሥራ ሦስት ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢያቄም ዘመን ዐሥራ አንዱ የሴዴቅያስ ዘመነ መንግሥቱ እስከሚፈጸም በአምስተኛው ወር ኢየሩሳሌም እስከ ተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ በእናትህ ማሕፀን ሳልፈጥረህ ወደድኩህ፣ ከእናትህም ማሕፀን ሳትወጣ መረጥኩህ፣ ለአሕዛብም መምህር አደረግኩህ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሠጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው። ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ፣ ያለዚያ የክላውዲዮንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሣዋል ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው ሰባ ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል ያስቆሮጡ ይሁዳ እንደሚሸጠውና ሰላሳ ብር እንደሚወስድ ተናገረ። ስለ ብዙ ሥራዎችም ተናገረ። አይሁድ ግን ሊገሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እነርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረካቸውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስከሚመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱም ወራት በተፈጸመ ጊዜ አይሁድ በደንጋዮች ወገሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን። እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።